ያሰርተሽም የደራ ልጅም ለይተኩለሽም የመሬያ ልጅም ይባንባረሽም ተውበሻለን፣ አምሮብሻለን፣ ተውበሻለንምየእንዳክእንዳወሪን ከዚህ በኋላ በቃ ያምንሹን አምነሻለን። ብሩክ የሚባል ሰው አታቂምሽ ያምንሹን አምነሻለን። ዘራፍ አካኪ ዘራፍ! ዱብ ዱብ ባይ እንደ በረዶ በልጅነቱ ጨዋታ ለምዶ የሙሽዬ ልጅ እትትትትትትትላላችሁ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሙአዚ የመሪዋ ቤተሰቦች እንዴት ናችሁ?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 ይዞ እንደ ድፍት አድርጎ ሽት ሽት ሲያደርገው፣ እኔ ደግሞ ልቤ ግን ድንግጥ አለ። ለምን እንደሆነ አላውቅም። ቤተሰብ ለምን እንደደነገጥ ከሆነ ዳኒ የተወሰነ ፋርትም አሳዘነኝ። ውድቅ ብሎ በቃሽ ምን ምል ሲል ወይወይ ወይ፣ ለዚች ቅመና እንዴ! ዳኒ እንደዛ ስትፎክር የነበረው እናንተ ግራ ተጋባ እኮ ምንም ሳይናገር ነው ቪዲዮ ያለቀው። ሀይሚ ለአንቺ ብዬ ነው፣ ሀይሚ ለአንቺ ብዬ ነው። በቃ ይሄን ብቻንችን ቃላት ብቻ ነው የሚያወጣው፣ ሌላ ምንም የሚያወጣው ነገር የለም። ወይ ዘንድሮ ሲቀጥል እኮ ማለት ነው ቤተሰብ ሀይሚን ጎትቶ የመጣው እኮ ማለት ነው። የሚደርስበትን ጥቃት ስለሚያቅ እኮ ነው ስለሚያቅ አሁን እሷ ናት እያገደች እንጂ እየገላገለች እንዳይነካ ያደረገችው እሷ ባትኖርማ ማለት ነው፣ ዳኒ አልቆለት ነበረ እኮ በዚህ ሰዓት አልቆለት ነበረ። ውዶችዬ አሁን ይሄ ነገር ጭራሽ መረጃ ውሸት ነው። ኤዴት እኛ ብለናል ዳኒ ይዞት የመጣው ፎቶ ኤዴት ነው። አርባ ደቂቃ አርባ ምናምን ሰዓት እያወራህ ምናምን ይላል እንዴ? እና ቢዋራ ምን ችግር አለ ምንድን ነው ችግሩ? ጓደኛው አይደለች እንዴ? ምን ታካብዳለክ ይሄን ያክል? ለብሩኬ ሲሆን የሚጋነንበት ምክንያት ምንድን ነው? እንግዲህ ብሩኬ ዛሬ የመጣው ቤተሰብ በስርዓት ሊያናግረው ነው የመጣው ያለውን ነገር ስለ ፎቶም ስለ ቴክስቱም ስለ ምኑም በቃ በአጠቃላይ ከህይወቱ እንዲወጡለት ነው የፈለገው። ግን ሲንኳተት መጣ ኮተት ይሆነልች አንድ ነገር ደግሞ ሳልላችኋል ማለፍ አልፈልግም እና ብሩኬ እየተናገረ ነበር። ቤተሰብን ምትነኩ፣ እኔ ዛሬ እንደውም ስገባ ቲክታክ ማለት ነው፣ ስማ ሀይሚ ነው የሚለው። ፕሮፋይልም የሀይሚ ፕሮፋይል የተጠቀመችው፣ ልክ የሀይሚ እንትን ላይ ቲክታክ ስማ አለ፣ ልክ እንደ ሀይሚ ማለት ነው። ሁለት ሺ እንደዛ ነው ያላት ፎሎ ማለት ነው። እና ብሩኬን ዘእዝቃ፣ ብሩኬን ዘእዝቃ ምናምን ማለት ነው። የሆነ ሙዚቃ ከፍታ ምናምን ያየኋት እና በጣም ነው የሚያስጠላው እንደዚህ አይነት ነገር በነገራችን ላይ አሁን አንቺ የሃይሜ አድናቂንሽ ነሽ አይደለሽም ጥላትንሽ የሚጥላት እንጂ አድናቂ አትባይም የእውነት ነው የሚልሽ በቃ እነሱ እንዳይታረቁ እነሱ እንዲጣሉ እንዲበጠበጡ የምታደርጉት እንደ እናንተ አይነቶቹ ናችሁ በዛ ላይ ደግሞ እናት ስለ እናት ክብር የሌላችሁ ስለ እናት ምንነት የማታውቁ ናችሁ እናትን ፋሚሊን የምትናገሩት እና የፈለገ ነገር ብሩኬ ቢያጠፋ ብሩኬን ነው እንጂ ለምንድን ነው ቤተሰብ ደረጃ የምደርሱት? እኔ በጣም ነው የሚገርመኝ። ለምን ግን እንደው እንደው እንደዛ ተናግራችሁ ተሳድባችሁ ምን ብላችሁ ስትወጡ እንዴት ነው አይምሯችሁ ትንሽ አይነካም? ይነካል እኮ እኔ ውሸት ትንሽ እየውሸት እራሱ ዚገው ከዋሸው ለምንድን ነው ዋሸውት ብዬ እጨነቃለሁ። በጣም ነው የምጨናን። አይምሮ ይጨንቃል። ሰላም አይሰማኝም። እንቅልፍ ይነሳኛል። በነገራችን ላይ እኔ በዋሻው ቀን ማለት ነው ታምሌሊ ራሱ የውሸት ካደረው ይጨንቀኛል። ቁም ነገር እግዚአብሔርን በጣም ነው የሚጨንቀኝ እና እባካችሁ፣ እንደዚህ በአኖር ሴት ሆናችሁ ሴት ልጅ በዛልክ መሳደብ ጥሩ አይደለም እና እንደዛ ነው። በተረፈ ጅንኑ ማለት ነው፣ ብሩኬ ጅንኑ ነው። ጅንኑ ጅንን ያለ የሙሽዬ ልጅ ማለት ነው። የሙሽዬ ልጅ አይበገሩ። ዛሬ እንግዲህ ይዞ አሽቶ አሽቶ ጥሎታል። ከዚህ በኋላ ይቅርታ ነው የሚጠይቀው። ይቅርታ ይዞት የመጣው ራሱ የተሳሳተ መረጃ ነው፣ የተሳሳተ መረጃ። ሀይሚ፣ ሞኝነትሽ ነው። አትመኝ ው ዳኒን አትመኝ። ሀይሚ፣ ተይ ተይ ተይ ተይ እንላለን እኛ። የሚሰማን ሰው የለም የሚሰማን የለም። ፎቶ ኤዴት ነው ትናንትናም ሲልሽ ነበረ እዛ ጋ የገሹ ፎቶና እኔ አሁን የምታየኝ ብሩኬ አንድ ነ ነ ያለሽ። ግን አንቺ ድርቅ ብለሽ አንተነ አንተነ ዳኔን ነው የማምነው ዳኔን አትንከው። ታያለሽ፣ ሃይሚዬ ነቄ እንጂ እንደ ህይወትሽ እየተመጠበጠ እኮ ነው። የእኔ ቆንጆ አንቺ እኮ ብልጥ ልጅ ነበርሽ። ምን አስነካሽ? ይሄ ልጅ በምን አደነዘዘሽ? ከባድ ሁኔታ ውስጥ ነው ያለሽ። ውኮ ይኔውድ መንቀት አለብሽ። ብሩኬን ብታጣ ብሩኬ ቢሄድ እኮ ሌላ ብሩኬ ይመጣል። እሷ በጣም ጎበዝ ልጅ ናት፣ ጠንካራ ልጅ ናት። ምናምን የምትሏላችሁ ወንድ ቢሄድ ወንድ ይመጣል። አዎ አውቃለሁ፣ ግን የመጣው የሄደው ወንድ ሁሉ ወንድ አይደለም። ያን ጠለጠለ ሁሉ እኮ ወንድ አይደለም። ብሩኬ በጣም ጨዋ ልጅ ነው፣ ስርዓት ያለው ልጅ ነው። ጨዋነት ደግሞ ከቤተሰብ ይጀምራል። አንዳንድ ሰዎች ማለት ነው ለጋብቻ ሲፈላለጉ፣ ወይ የከሌል ልጅ ቤተሰቡ እኮ እንዴት ጥሩ መሰላቸው፣ ኧረ እኛ ከነሱ መገባት እንፈልጋለን ይባላል። ይሄን አታውቁም። ልጁ ብቻ ጨዋ ሆኖ ቤተሰቡ ሌላ ችግር ካለባቸው በጣም ከባድ ነው። ኧረ የነዛማ ምናምን ይባላል። ገባችሁ አይደለም? ከነ ብሩኬ ፋሚሊ ለመቀላቀል ብዙዎቻችሁ ትመኛላችሁ። በተለይ ደግሞ አሁን ላይ ሁለቱ እንዲጣሉ የምታደርጉ ልጆች ብሩኬን የምትፈልጉት ናችሁ እንጂ ለሀይም እየጠቅማችሁ አይደለም። የብሩኬን ፎቶ የምዘቀዝቁ በየኮሜንቱ እየሄዳችሁ አሁን የምትሳደቡ ይሄንትን ይሄንትን፣ እኔ ቃላቱን መድገም ስለማልፈልግ ነው ቃላቱን መድገም አልፈልግም እንጂ በጣም ብዙ ነገር የምትሉ አላችሁ። ግን እናንተ በጣም ስለምትቀኑ ነው። በብሩኬን በሀይሚም ትቀናላችሁ በጣም እና ሀይምዬ ደግሞ ማለት ነው አይዞሽ አይዞሽ አይዞሽ የሚሉሽ ልጆች ከእንትን ገደል እየከተቱሽ ነው ገደል አሁን ዳኒ የሰራው ስራ ምንድን ነው የሚበረታታው በዳኒ በሚያመጣው ኬዞች ሀይም የምትንቀሳቀሰው ነገር ምንድን ነው የሚበረታተው እንዲሁም ልትመክሯት ይገባል ሀይምዬ ከዚህ ልጅ መራቅ አለብሽ ይሄ ልጅ ጥሩ ነገር እያደረገ አይደለም ህይወትሽን እየመጠበጠ ነው ብላችሁ ምከሯት ምንም እየጠቀሟችኋት አይደለም በአጠቃላይ ይዞት የመጣው ነገር ትክክል አይደለም። ስለ እንትኑ ይሄ ስለ ሱሲ እና ስለ አልጋ ቤቱ ስለዛ ስንቴ ተወራ ስንቴ ተወራ ስንቴ ይቅርታ አለ፣ በጣም ተጋነነ። በቃ በጣም ማለት ነው ሴት ሆነሽ ለሴት ከሴት ጎን ቁሚት ልንጋላቸው። እኔ የምቆመው ከእውነት ጎን ነው። በነገራችን ላይ ብሩኬ ትክክል ካልሰራ ብሩኬ እናገረዋለሁ ሀይሚ ትክክል ካልሆነ የምትሰራው ነገር ትክክል ካልሆነ የምትሄድበት ነገር እናገራለሁ። በቃ ከእውነት ጎን ማንንም ከማንም ላይ ይቻል አላይም። እና እነዚህ ልጆች ከሁለቱም መራቅ አለባቸው። ሀይሚ ከዚህ ልጅ መራቅ አለባት። ብሩኬ ከሶሲ መራቅ አለበት። በቃ አራት ነጥብ። እንደዛ ሲሆን ሁለቱ ተነጋግረው ነገሮችን ይፈቱ ነበር። ግን ብሩኬ ሲመጣ ሶሲን ይዞ ይመጣ ሀይሚ ስትመጣ ይሄን እየጎተተ ይሄው፣ ዛሬ አሁን እየጎተተ ይዟት መጣ እሷን። ይሄ ይሄ ነገር ነው ነገሩን እያካበደ የሚሄደው እና አትንከው አትናገረውም ስትል ነበር ሀይሚ። አሁን መጀመሪያ ፓርት ላይ ማለት ነው፣ ከመደባደባቸው በፊት አትንከው ቶ እያለች ነበር፣ ለሱ ሽፋን እየሰጠች ለምን? እውነት እውነት ነው። በቃ ይሄ ልጅ ስሙን ማንጻት በቃ መውጣት አለበት ትክክለኛ ነገር ካለ ስሙ ነው። ስም እየወጣለት ያለው ብሩኬ ባለጌ ነው። ብሩኬ ከሲሱ ጋር እንደዚህ አይነት ነገር አለ። ብሩኬ እንደዚህ እያወራ እንዲህ እያወራ የተባለው ነገር ውሸት ነው። ወሬ ደግሞ ማንም ሰው ያወራል። ከጓደኛው ጋር ፎቶ ቢባል ራሱ ፎቶ ቢነሱ ምንድን ነው ችግሩ? ግን እንደዚህ እንዴት ይነሳ? እኛ አላየንም። ትናንት አሁን ሀይሚዬ ምንድን ነው ያልሽው? እዚህ ጋር መውጣት የሌለበት ነገር ነው ብለሻል። ይውጣ ይውጣና እኛ እንይና ማለት ነው ብሩኬን እንውቀ ሰው ነው ያልኩት እኔ ለምን ይደባበቃል? ነው ወይስ ራቁታቸውን ነው የቆሙት? የእኔ ጥያቄ ራቁታቸውን የቆሙት ሁለቱ እንዳይታይ የተፈለገው እሱ፣ ደግሞ ኤዲት ይደረጋል፣ ኤዲት ይደረጋል። ምንም የማይመስል የምታመጡት ሁሉ የማይመስል ነገር፣ በቃ ብሩኬን ለመጣል እንጂ ምንም ተቀባይነት የላችሁም። ሲቀጥል ስቲል እስከ ይሄ የንትኑ ራሱ የተባለው ይሄ አሁን እንደው እንደው እንደው አልጋ ቤት ምናምን የተባለው ራሱ ማን ነው እንደው እንደው ሌላ ዝሙት ውስጥ ቢገባ እንደው ማን ነው ቪዲዮ ቀርጾ በዛ ላይ ደግሞ ፍቅረኛውን ጠርቶ ምናምን የሚያሳየው ማንም እኮ አያደርግም እና ሐይሚዬ በአቅራቢያሽ ያሉ ልጆች ልክ እንደ ዳኒ ዳኒ ማለት እንደ ዳኒኤል አይነቱ ገደል እየከተተሽ ነው ኔ ቆንጆ። ስለዚህ ከዳኒ ርቀሽ አስቢበት፣ ሰላምሽን ፍጠሪና፣ እንደ ድሮ እንደ ሀይሚ የድሮዋን ሀይሚን አምጭልን። በቃ የምትስቀዋን የምትጫወተዋን ደስ የሚሉ ፕራንኮች የምታመጣልን ሀይሚጌን የምንፈልገው እንጂ እንደዚህ አንደኛ የሚወራው ነገር ራሱ በጣም የሚደብር የሚያስጠላ ነገር ነው። ቤተሰብ ራሱ ቢሰማ ምንድን ነው የሚሉት? አሁን እንደው ምንድን ነው የሚሉት? ብሩኬ እንደዚህ እንደዚህ ከሌላ ሴት ጋር ማገጠ፣ ብሩኬ ከሌላ ሴት ጋር እንደዚህ አደረ። እንደ ቤተሰብ ራሱ ቢሰማው ይሄ ነገር እንዴት እንደሚያስጠላ እኮ የሰፈር ልጅ ባላደረገው ነገር ተደረገ ሲባል ማለት ነው። እኛ አናምንም እኛ አናምንም፣ ግን አንዳንድ ሰዎች ሊያምኑ ይችላሉ። ስለ ዩቲዩብ አሁን የማይከታተሉ ሰዎች ወይ ብሩኬ ኩንዴ እያደረገ ነው የሙሽዬ ልጅ ምናምን ቢባል በቃ አሁን የሚሉት አሁን የሚሉት የሰፈር ሰዎች እና ስሙን አታጥፉት። እሺ ልጁን ስም በህግ አምላክ ሃይሚ ይሄ ዳን የሚባለውን አስቆሚ። በቃ አንቺ ነሽ አሁን፣ አንቺ ቆም ካልሽው ያቆማል ይሄ ልጅ በቃ። እና ይሄ ነው የምላችሁ። በተረፈ በደንብ አድርገህ አሽተኸዋል። ከዚህ በኋላ ጥጋችሁ የሚደርሱ አይመስለኝም። እንዴት እንዳደረገው እኮ ድፍት አደረገው። ግን የሆነ ፓርት ላይ ግን አሳዘነኝ ደግሞ እናንተ። አይኑ ቁልጭ ቁልጭ ሲል ከርተት ከርተት ሲል በቃ አንጀት ያልጨከናል። ምን ሆኜ ነው? ግን አናዶኝም ደግሞ አሳዘነኝ። ወይኔ እናቴ፣ ካላቅሙ ኮ ነው ካላቅሙ። ዝም ብሎ ጥልቅ ጥልቅ ይላል። ጥልቁ የሆነ ልጅ ሌላ። አንቺ ቦታ እየሰጠዎች ነው ሀይምዬ፣ አስቁሚ ይሄንን ልጅ ምናምን ይላል አይዳኒ ለዚች አቅም ነብር ጥሩ ጥር ስትል የነበረው ጥሩምባ። አይ ብሩኬ ተመችቶኛል። እና ውድ ቤተሰቦች ይሄንን ይመስላል። በሌላ ቪዲዮ እንገናኛለን። ተሰርተሽ የደራ ልጅ